ዳንኤል በድንገት ታመመ ይላል። ሬሱ ማለት ነው። አረ አረ ሰው ሲታረቅ ነው እንደምትታመመው? ተው እንጂ ወንድማችን። በመጀመሪያ ደረጃ ፈጣሪ ጤና ህን መልስልክ። ወጣት ሲታመም በጣም በጣም ያሳዝናል ማለት ነው። ፈጣሪ ይዘነልክ ጤና ሀነ መለሰለክ። በመጀመሪያ ማለት ነው። ውድ እህቶቼ ሲገቡ ላይክ አድርጉ፣ አበረታቱ። የሚወዳችሁ የሚያከብራችሁ ቤተሰቦቼ፣ እንደውም ከቤተሰቦቼም ውጭ ጎራ ቤቴን የምትሉት እጅግ አድርጌ አመሰግናችኋለሁ። ሰብስክራይ አድርጉ፣ ሰብስክራዬ ይጨመርልኝ ማለት ነው። ኢንሻአላህ እወዳችኋለሁ ውድህ ውድን ማረጋችሁ ማለት ነው ኢንሻአላ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማናችሁ? ሰላማችሁ ብዝት ይበል። ዛሬ እዚህ የመጣሁት ዳንኤልም ታሞ አየው ማለት ነው። እንግዲህ ዳንኤልን የማያቅ የለም፣ ቤቱንም ጎራ ብላችሁ አይታችሁ ሊሆን ይችላል። ዳንኤል ታሞዋል፣ በሰሞኑ የተፈጠረው ነገር ተብሎ የተወራ ነው። በሰሞኑ ሳይሆን ከተፈጠረ መቼ ነው እስከ ዛሬ ዳንኤል ያልታመምከው ዛሬ ቆይ ለምን ታመመ ንገረኝ ለዳንኤል አልደርሶልኝ አረ ለሌላ ነገር አስመሰልብህ አል ዳንኤል አሁንማ መታመም የለብህ የነሱ ደስታማ ተካፋይ መሆና ያለብህ እንጂ የግድ እነሱ ስለታረቁ የሰርጋቸው ቀን ስለነገሩ ስትታማም ለዛ ይመስልብሃል ማለት ነው። እነሱ አሁን የደስታቸው ቀን ተናግረዋል፣ ሰርጋቸው በዱባይ ሊያረቁ ነው። ከዛ ምን ይመስልብሃል? በቃ ኦሮ ሌላ ነገር እንዳይመስልብህ ዳንንን ምከሩልኝ፣ ሮ ዳንል እኮ ታሳዝናለች። ለምንድነው እንደዛ ምትሆነው? ጥሩ አይደለም። እስከ ዛሬ አላማማ ተጣልቶ እንኳን ጓደኞች ተጣልቶ ባንተ የተነሳ ተጣልቶ እንደዛ በእንደዛ ልክ ደረጃ ደርሶ ያን መታማም ነበረብህ እንጂ፣ አሁን ሲታረቁ ነው እንደምትታማሙ? አረ ሼም ነው ውነ ሼም ነው ውነት፣ ማንም ሰው ማያረገው ነው የምታረገው ማለት ነው። ዳንኤል ምን ነክቶት ነው? ይሄ ጥሩ አይደለም። ሌላ ነገር አስመስልብሃል። ዳንኤል ወንድሜ ሆይ አሁንማ የደስታቸው ተካፋይ መሆን አለብህ፣ ከጎኑ መሆን አለብህ። ከአብረሽ ጋር የጎደለው ነገር ማቀራረብ ነው። እዚህም ካረገው፣ ሰርጉን ዱባይም ካረገው መሄድም ካለብህ ከጎኑ መሆን አለብህ ያለብህ እንጂ የሰርጉ ቀን ሲነገር ደስታቸው እንደዚህ ቅሲል ሰው ሁላ እነሱ ተደስቶ ከልክ በላይ ፍቅራቸው ሲማለስና እንደምትታመመው፣ እረ ለዳኔ ሌላ ነገር መስሎብ እንደገና ድጋሚ እንዳትሰደብ ነው የፈራሁት። ትሰደባለ እንደገና። እናንተ ስትታረቁ የሚሰጠው ኮመንት ለእኔ የተደረገው የተባልኩት ነገር ሁሉ አሁን ገብቶን፣ ታመምኩ ብትል ማንም አይረዳህም፣ ማንም አያምናህም። ሲታረቁ ነው እንደውም የተነሳበት በሽታ ትባላለ ማለት ነው። እውነት ዳንኤል አሳዝነሃኝ። እውነት ምክር ሊለግሰ አሁን የደስታ ተካፋይ መሆን አለብህ እንጂ ድጋሜ አንድ ጥፋት መስራት የለብህም። አሁን የዋው የዋው፣ አብረሽ ይየ አጠጋቢ ቁጭ ብሎ ድሮ ጨረሰና፣ በፊት እኮ ይቅርታ ተባብለናል ጨረሰናል ብሎሃል ማለት ነው። ቁሩ ይሄው ይሄ ነው ማለት ነው። መታረቅ ማለት እነሱ ይቅርታ ተባብላችሁ ከተለያያችሁ በኋላ እነሱ ጋር ያለው ነገር ስለ ስለራቁ ካንቴ ጋር ስለ ተጠጉ መራ ሶስተኛ ወገን መጨመር ሶስተኛ ወገን መጨመር ጥሩ አይደለም ብላለች። ሩታም ገብቷታል ማለት ነው። ሌላም ሰው ደግሞ በኮመንት ምንድነው የሚለው? ሌላ ሰው አትጨምሩ ነው። አዎ አትጨምሩ ነው የሚለው ማለት ነው። መጨመር ጥሩ አይደለም ለነሱ ማለት ነው። ሰው መክሯቸው ነው። እንደውም አብርሽ የዋ ስለሆነ ከእናንተ ስርስር ስለሚሄድ ምንም መስሎ ማይታየው ያደረጋችሁት ነገር ለሱ አልተሰማው፣ እንደውም ለኛ ተሰማን እንጂ። ስለዚህ አብርሽ የዋ ስለሆነ ቂም ስለሚረሳ ምንም ወደ ኋላ አይልምና፣ ወደ ኋላ አይልም ነበር ካንቴ ስርስርም፣ አንተ ስርስር መሄድ፣ አንተ ጋ መሆን፣ ወደ ኋላ አይልም ነበር። ግን ኮመንታተሮች ብዙ ኮመንታ አይቻለው ማለት ነው። ኮመንታተሮች በጠቅላላ ማለት ይቻላል። በቃ ሶስተኛ ወገን አትጨምሩ፣ ለብቻችሁ ስሩ፣ በቃ ከነዚህ ሰዎች ራቁ የሚል ሞልቷል ማለት ነው። አመናችሁም አላመናችሁም ገብታችሁ ይቆፈለጋችሁ። ስለዚህ እንደዛ ነው። እንደዛ ስለ ተባሉ ነው ትንሹም ራቅ ራቅ። ደሞ ቢዚ ሊሆኑ ይችላሉ። ስለዚህ አሁን ደግሞ ታርቋል፣ አዲስ ነው የታረቁት ይህን ያክል ከጓደኛ ራቁ የሚሉበት ጊዜ አይደለም። ስለዚህ አሁን ሌላ ነገር እንዳይመስልብህ ሄማ ምሄና አራክፋ እዛ ነቃ በል ነቃ በል። ስለዚህ በውስጤ ያለ ቆሻሻ ካለ አስወገድ። እውነት ለመናገር አሁን ዛሬ በኢሳቅ ቤት ነው መሰለኝ ጽጌ ምን ትላለች? አነገሩንም ሰርጋቸው ላይነግሩም ይችላሉ። ላንዳንዱ ከሚናገር ላንዳንዱ ነግሬ ስለ ስለማልጨርስ አንድ ላይ ስሙ ብሎ አወጀዋል ማለት ነው። ቪዲዮ ሰርቷል። ይሄ በቂ ነው። ለእናንተ በቂ ነው ብዬ አስባለሁ። ደግሞ አንዳንድ መርዝ ንግግር ትናገራለች። አላህ ሱብሃነ ወተዓላ ይቅር በላይ። ጽጌ የሆነ በሰውነት መሄድ ንግግር፣ አንዳንድ የምትናገራቸው ንግግሮች አሉ። እውነት ለመናገር በቃ እኔ አይስማማኝም። ስለዚህ መራራቃችሁ ጥሩ ነው ብዬ ነው ማስበው ውታና እናንቴ መራረቃችሁ ጥሩ ነው ብዬ የማስበው ማለት ነው። ለምን ብዙ በሽታ ይነሳብናል በእኛ ራሱ ማለት ነው። ስለዚህ ውድ እህቶቼ፣ ወንድሞቼም ካላችሁ ቤቴን ጎራ የምትሉ ሁሉ ሰላማችሁ ብዙ ትበልለኝ። አበረታቱኝ፣ ላይክ አርጉ፣ ስትወጡ ሰብስክራይብ አድርጉ። የማንም ጠላት አይደለሁም። እውነት ለመናገር ሁሉንም ሰው እወዳለሁ። ሰው በተባለ ጎንዳን ራሱ እወዳለሁ ጎንዳን ራሱ ቆንጢጦን ሊገለው ያሳዝነኛል ማለት ነው። እንኳን ሰው ጎንዳን ይወዳለው። እኔ ምንም ሰው የሰው ጥላቻ የለብኝም። መጥፎ ኮመንት አልጽፉም። በቃ እኔ ማለት ራሴን ለማጋነን አይደለም። ራሴን ጥሩነኝ ለማለት አይደለም። በቃ እኔ ተፈጥሮዬ ነው በ ነው በቃ ሰው ጥላቻ የለብኝም። ሁላችሁንም እወዳቸዋለሁ። ማንም የእኔ ጠላት አይደለም። ለማንም ጠላት አይደለሁም።